እና እንደዛ ነው፣ እንደዛ ነው ሰብስክራይብ የሚያስደርገው በዚህ ነው። ሀይሚ መንገድ ፎቶና መንገድ ጥለለጥ ሆኖ እንደዛ ነው የሚያደርገው። እንደዛ ነው፣ እንደ ትርጉሙ እዚህ ጋር ምን ያስቃችኋል? ያስቃል። እንደ ይሄ ነገር እኛን አያስቃልም። ገባቸው አይደለም። እውነተኛ ወዳጆች በልቡ ስለምንወዳቸው ማንኛውም ስሊነካቸው ማንኛውም ተዞር ብሎ ላያቸው አልፈልግም። ገባቸው አይደለም።

ስለዛ ማንም ሰው ተነስታችሁ እንደዛ ነው እንደዛ ነው እንደዛ ነው እዚህ ልትንዘባርጉ፣ ማብራሪያ ስጡኝ አላልኳቸውም። ምን ማብራሪያ ስጡኝ አላልኳቸውም። ገባቸው አይደለም። ማንም ሰው ተነስታችሁ ልትሉኝ አልፈልግም። እኔ በራሴ የምራመድና በራሴ ጭንቅላት ያለ በራሴ የሚገናዘብ ሰው ነ ተጓበ ስለዚ፣ ደግሞ ማንም ሰው አስተያየት ሰጡኝ፣ ማንም ሰው ዲዛ ተሚረታይ እዛ ሄዳችሁ አስተያየት ሰጡበትን አስተያየት ተሰጣቶ ርዕሱን ጽፎ ብሎ ነው እንደሚመጣው ይሄ ተራ ዋጋ ቢስ ማለት ነው። ዝም ብሎ መጽሐፍ ካልተለ ለምን ፍራንክ ብሎ ነው ያደረገው? ፍራንክ ነው የተጻፈው። ምን ማለት ነው? ሀይሚ መንገድ ላይ ምናምን

እኔ እንደናንተ ነት ሲዳልኩና ዝም ብሎ ጭንቅላት ያሳበትም ኋላ የሚያስብሰ አይደለም፣ ጭንቅላት ወደፊት ነው ማስበው ተግባባል። ስለዚህ ደግሞ እዚህ ቺጋ ባር ላይ ሊሳቁ ምናምን ምናምን አልፈልግም። እኔ እዚህ መቶ ፍራንክ ነው ብሎ እነሱ ሰብስክሪፕ ስፈልግ ብሩኬና ሰብስክሪ አስደርግልኝ በጨረቃ ፋሚሊ ብሎ አይመጣም እ ሁሉም ስትመጡ አንድ ነገር ፈልጎ ፈልጎ ነው መ ሰብስክሪፕ ይፈልጋል፣ አንድ ነገር ይፈልጋል። በቃ ይሄ ነው ስራቸው። አንድ ነገር ስትፈልጉ ሰብስክራይብ ስትፈልጉ፣ ሌላ ነገር ሳይሆን በቃ ሰብስክራይብ ስትፈልጉ ትመጣላችሁ። ሞሮኬና እንደዛ ያደረገለሁ፣ ሀይሚ እንደዛ ያደርገለሁ፣ እንደዛ ነው የምትሉት። ቆሻሻ ማለት ነው። ይሄ ደግሞ አፉ የተከፈተበት አፉን የተከፈተ አፉን ማዝጋት ያቃታት ጀዝባ ጥርሳለሁ ሲቃን እንደ ይሄ ምን ጥርሳለህ ነው የምትስቁት። ቱልቱላ አረጉት።

አንተም ብሎ ዩቱበር ማለት ነው። አንተ ዩቱበር ነህ እንደ ዩቱበር ከፈታችሁት በይሚና በይሚ ብሩኬ ትደላሉ ነው እንዴ? የምትደላለሉበት እዛ ሄዳችሁ ትደላላለሁ። እነሱ ለምንታቸሁ አንተ አዘባረቁ። እኛ ደግሞ በጣም ስለምንወዳችሁ ልባችን ልሰብር ይችላል እንዴ?

ሽኮር ቆሮ ወላ እኔ ማለት ነው እንደ ዛሬ እንደ ዛሬ ተናድጄ እንደ ዛሬ ተማስ ያለ በጣም ነው ተናድጥኩት፣ በጣም እንዴ፣ እንደዛ ነው ቪዲዮ አለ እኔ እዚ ኮመንት ላይ እናንተ በጣም ስለምወዳችሁ ከራሴ አብልጭ፣ ክፉም ክፉ ነገር ሁለቱን ልጆች እዚ ኮመንት ላይ ዛሬ ዛሬ መጨረሻቸው ሆናል ወላሂ ነው ማለት ስለዚህ ዛሬ ወላሂ ብያለሁ አንድ ኮሜንት መጥፎ ኮሜንት ይጻፍ አልፈልግም አንድ ሰው ማለት ነው ከፈለጋችሁ በራሳችሁ ሙድ መራማማት ወይስ ምን በራሳችሁ ልትሄዱ ትችላላችሁ ማንሽም ቢሆን ማለት ነው እኔ በራሳችሁ እንቅላስና በራሴ የሚመራ ሰው ነኝ እናንተ በራሳችሁ ልትመሩ ትችላላችሁ አይደለ በራሳችሁ ስትመሩ እዚህ ግበር ላይ ሆናታችሁ ማንንም ሰው መጥፎ ኮሜንት ሰጥም አልፈልግም ቤቴ የኔ ስለሆነ ከዚህ ዞር ማለት ነገሩ እንኳን ይገባቸው። ከዚህ ዞር ብላችሁ እዛ መጣችሁ መታንጫችሁ ፕራንክ መሆኑ እናውቃለን። እንደዛ ነው ፕራንክ ነ ደ ፕራንክ ነው ፕራንክ ነው ይሄ ኮመንት ላይ ፕራንክ ነው የምትሉት። እስቲ ፕራንክ ምን እንደ ፕራንክ ነው ይሄ ነገሩኛ። ፎቶ መንገድ ላይ ተለጥፎ ቁጥር ተለጥፎ ነው ይሚና ብሩኬ ፕራንክ የምደረገው እንደዛ ነው ወይስ ነገሩኛ። ኮቶታ ሲጀመር ጭንቅላቱ ቢሰራ ሲጀመር ደሞ እሱ ጥሩ ሰው ቢሆን እንደዛ አያደርግም። ወላሂ እንደዛ ሲጀመር፣ ለብሩኬና ለይሚ ጥላቻ ያለው ሰው ነው። ሲጀመር እንደዛ ማድረገ፣ ጭንቅላቱ ስለማይሰራ ሰውዬው ጤነኛ አይደለም። ለማንኛውም እናሳከማለን። ጨረቃ ፋሚሊ ተዘጋጁ፣ እናሳከማለን። ይሄን ሰው ማሳከም አለብን። እንዴ ሪሱስ ይሄ ነው፣ ወላሂ ነው። እዚህ ጋር እንዴ ጤነኛ አይደለህም እንዴ

መከራ እኮ ሲቃየ በለው ዘንድሮ ሲቃየ መከራ በለው ቀረ ቀምቦ አባተ መላክ ማነሳበትን ቦታ የነሳ አንተ አሻንጉሊት ማለት ነው። ከንተም አሻንጉሊት ይሻላል። እንዶ አንተ ፎቶ ኮፒ አድርጎ ፎቶ ሰጥቦ ምናም ሰብስክራይብ ፍላጋ እኮ ነው። ይሄም ሰብስክራይብ ፍላጋ ነው እንጂ ሌላ ነገር ፍላጋ አይደለም። አንተ ደብደብ አንተም ሰው ወላሂ አንዳንድ እናንተ ሰው ናችሁ ብለን የምናስበው ሰዎች፣ አንዳንድ ጭንቅላታችሁ የማይሰራ ዶንቆሮ ገገማ ሁላ መቼም የማይገባችሁ መቼም ገነዛምነ ጭንቅላት የሌላችሁ ዶንቆሮ፣ የሚፍጦ መንገድ ለጥፍ ነው። ይቅርታ እንትን የምትለው ፕራንክ ብታደርገው አንተ ይህንዘ ነው ፕራንክ ፕራንክ፣ ከነ ፕራንክ ገደል ግባ አንተ አባታ፣ ምን ገደል አስገባ ደደብ ዶንቆሮ። ሲጀመር ጭቅላቱ በኖሮ ጭቅላት እንትን ብሎ ይና ደግሞ መገናዘብ በኖረ ኖሮ ይህን ጽሁፍ ጽሁፍ ምናምን ብዙ ልጆች ቁርአን ብዙ ልጆች ኢምቦክስ ላይ ሰሙ ከፋን፣ ሰሙ ከፋን ይላሉ። ቁርአንን የዛሬ ቢዶ በጣም ነው ያስጠለን፣ በጣም ነው ከፋኝ ዛሬ ቢዶ ይላሉ፣ ኢምቦክስ ላይ እንለ ኢምቦክስ ልጆች በኢምቦክስ ብዙ ሰው ጽፎልኛል። የተኛው ምላሽ ይመልስ? ምን ብዬ ምላሹን ልስጣቸው? ቱልቱላ ያደረገው ነገር ብሎ ልጆች እንትን እንዳለው እንዴ? ቃል መን አሚና ያስገበጥ ጨረቃ ፋሚሊ የምትለ ልጅ እኔ መጀመሪያ እስኪ ሰላም ወረመቱላ በረካቱ ሀዩ እንዴት ነሽ ስቤሽ አለሁ ማነሽ ማሪ ግቢ እንዴት ናቸው አልሐምዱሊላ ሁላችሁም ክርስቲያን እህቶችም ሰላም

አንዴ አንዴ ነው ያስይደው ነው። ለምንድን ነው አንዴ የምትመጣው?